እንዴት ናችሁ ጓደኞቼ ሰላም ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ማወቅ መልካም ነው ያወቁትን ማሳወቅ ፍጹም በጎነት ነው ጓደኞቼ የሆነ ነገር አፕዴት ላደርጋችሁ ነው የመጣሁት ዋትሳፕ ሁለት አዳዲስ ነገሮች ሊለቅልን ነው። ዜናው በኢንተርኔት ላይ በጣም ተናፍሷል። ዛሬ ከስምንት ሰዓት በፊት የተለቀቁ ዜናዎች ናቸው እና አንዳንድ ልጆች አሁኑኑ የተለቀቀ መስሏቸው እኔን እየደወሉ ይጠይቁኛል። ነገር ግን አሁን አልተለቀቀም። እነዚህ ሁለት አዳዲስ ነገሮችን ዋትሳፕ ከስምንት ሰዓት በፊት ፖስት የተደረገው በተለያዩ ዌብሳይት ላይ ምን እንደሆነ አሳያችኋለሁ? በጣም አሪፍ ነው። እናንተም ተወዱታላችሁ። ወዲያውኑ ደግሞ ሲለቀቅ አፕዴት እንድታደርጉት ፕሌይስቶር ላይ ገብታችሁ ዋትሳፕ የቤታ ቨርዥኑን አፕዴት እንድታደረጉ እሱንም አሳያችኋለሁ ማለት ነው። ምንድነው ዋትሳፕ ሊለቅልን ያለው እነዚህ ሁለቱ ነገሮች? ምናልባት በሚቀጥሉት ሁለት ሶስት ሳምንታት ሊለቀቁ ይችላሉ። ወዲያው አፕዴት አደረጋችኋለሁ። እሱም ምንድነው ፌስቡኬ ላይ ገብቼ ፖስት ያደረግኩት አለ። እሱኛውን ላሳያችሁና ምን እንደሆኑ እነዚህ ሁለት አዳዲስ ነገሮች አሳያችኋለሁ። ልክ እዚህ ላይ እንደተጻፈው ይሄኛው ዌብሳይት ነው። የፌስቡኩና የዋትሳፑ ሶስት ቤታ ቨርዥን ላይ ነው። ቤታ ቨርዥን ምንድነው? በኋላ ላይ አሳያችኋለሁ። በቤታው ቨርዥን ላይ ሁለት ምርጥ ምርጥ ነገሮች ሊለቁልን ነው። የመጀመሪያውን ምንድን ነው ሎኬሽን። ዋትሳፕ ተጠቃሚ የሆነ ሁሉ የት ሆኖ እንደሚጠቀም የት ሆኖ መልእክቱን እንደላከው ያንን ሎኬሽን ያለበትን ቦታ ያሳያል። በተለይ በግሩፕ ውስጥ ሲወራ አንዳንድ ጊዜ በግሩፕ ውስጥ ያሉ ሰዎች የት ሆነው እንደሚያወሩን አናቅም። አሁን በሚመጣው ዋትሳፕ ላይ ግን በግሩፕ ውስጥ መቶም ሰው ያውራ ስልሳም ሰው ያውራ የት የት እንዳሉ ስልሳ ሰዎቹም ያሉበትን ቦታ የሚያሳይ ነው ማለት ነው። ሎኬሽን ማጥፋት ይቻላል፣ አሁ ዲስብል ማድረግ ይቻላል። እንዴት እንደሆነ አሳያችኋለሁ ማለት ነው። የመጀመሪያው ይሄ ነው። ሁለተኛው በስህተት የላክ ነውን የትኛውንም ሜሴጅ ኤዲት ማድረግ ባለፈውም ሳምንት ሳስተምር ተናግሬያለሁ። አሁን ግን በቅርቡ ይለቀቃል ኤዲት ማድረግና ዴሊት ማድረግ አምላክ ያ ሰው ሳያይብን ሳይሰማብን ማለት ነው። ሁለተኛው እዚሁ ላይ እንዴት ነው ዲሴብል ማድረግ የምንችለው? በፒክቸር ላሳያችሁ። ለምሳሌ አሁን ይሄ ፒክቸር ነው። ልክ ዋትሳፕ ላይ ግሩፕ ላይ ይገባና ያው ከላይ ዝች ጋር በቀይ ያረኩባትን ታያወታላችሁ። አዎ ኢኔብል ፎር ዋን ሚኒት፣ ኢኔብል ፎር ቱ ሚኒት፣ ኢኔብል ፋይቭ ሚኒት ምናምን እያለን ለምንቆየውን የምንቆየውን ያህል ሎኬሽናችን ምን ያህል ይታይ። ይኸው ዝች ጋ አለ። ቀጥሎ ደግሞ ሾ ማይ ፍሬንድስ እምትል ታዋታላችሁ። ዝች ጋ ኦፍ ነች፣ እዚች ጋር ኦን እናደርጋታለን። ይሄንን ፒክቸር ከኢንተርኔት ላይ አግኝቸው ነው። ገና አልተለቀቀም። በአንዳንድ ስልኮች ላይ ግን አንዳንድ ልጆች አግኝተነዋል እያሉ ነው። የተለቀቀው ግን ለአይፎን ነው የሚሰራ ከሆነ ለአይፎን ነው። ይሄ ምሳሌው ነው ማለት ነው። አፕዴት ላድርጋችሁ ብዬ ነው ጓደኞቼ። ስለዚህ ሁላችሁም የዋትሳፕ ተጠቃሚዎች ፕሌይ ስቶር ላይ ትሄዱና የቤታ ቨርዥኑን የቤታ ቨርዥኑን አፕዴት አድርጉት። ሁል ጊዜ የቤታ ቨርዥኑ በጣም ሌተስት ነው። ዋትሳፕ ይሄው ዋትሳፕ ሜሴንጀር ስል ይመጣልኛል። የቤታ ቨርዥኑ ነው የሚመጣው። ይኸው እዚህ ጋር አሁን ለምሳሌ ይሄ የቤታው ነው ቤታ ቨርዥን መሆኑን በምን አውቃለሁ? ይኸው በቀይ ያከበብኩባት አያችኋት፣ ዩአር ቤታ ቴስተር ፎር ዲስ አፕ አውሰም ይላል። ስለዚህ ቤታ ቨርዥን የሌላችሁ ወደ ታች ውረዱና ወደ ታች ውረዱና ይኸው ዝች ጋ በቀይ ያከበብኩባት አያችኋት፣ እዚህ ጋ ለእናንተ ኢን የምትል ትመጣለች፣ እንድትገቡ ማለት ነው። አሁን እኔ ገብቻለሁ ኦልሬዲ። አሁን ከዚህ ወጣ የቤታ ቨርዥኑ አይኖረኝም፣ ወጣው ማለት ነው። አያችሁት ለመግባት ግን ከፈለግኩኝ ይኸው ሪጆይን ቤታ ቨርዥኑ በጣም አሪፍ ነው። ስለዚህ እኔ አሁን ሪጆይን እለዋለው እንደገና ቤታው ላይ ገብቻለው ማለት ነው። ስለዚህ ወደ ታች ወርዳችሁ ከአፕሊኬሽኑ በታች ይኸው በቀይ ያከበብኩባት ላይ ጆይን አድርጉ። ቤታ ቨርዥን ከሌላችሁ ይህንን አሁን የሚመጡትን ነገሮች እና አሪፍ አሪፍ የዋትሳፕ ፊቸሮችን ማግኘት አትችሉም ማለት ነው። ቴንክዩ ጓደኞቼ፣ እንደወደዳችሁ ደግሞ ተስፋ አደርጋለሁ። ስለዚህ በእነዚህ ሳምንት ውስጥ ወዲያው እንደመጣ አፕዴት እንዳረጋችሁ ዩቱብ ቻናሌ ላይ ግቡ እና ቲኤስቲ አፕ ብላችሁ ስትገቡ መጀመሪያ ነው የምታገኙት። ያው እዚህ ጋር ሰብስክራይብ አለ፣ ሰብስክራይብ እያረጋችሁ ፎሎ አድርጉኝ። የደውል ምልክቷን ስትነኳት ደግሞ ቀጥታ የምለቃቸው ነገሮች ወዲያው ይመጡላችኋል። ዛሬ ቅድም አሪፍ ነገር ለቅቅ ያለው ለጠቅላላ እውቀት በጣም ደስ የሚል ነው። ስልካችን ላይ ያለ ተጠቀሙበት። ላቪ ኦል ቻው ባይ